እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቁ አረጋዊ፣ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁ ወዳጅ የትውልድ አባት የሆኑ የክብር ዶክተር ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ አጥታለች። ይህ የድካም ዓለም መገላገል ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜ ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችን እና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ አሜን። ይህ መልእክት የብፁኸ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መልእክት ነበረ። ብፁ አባታችን በሚሊኒየም አዳራሹ የሃጂ ሙፍቲ የሽኝት ስነ ስርዓት ላይ በንባ ታጅበው ስናይ የብዙዎቻችን ልብ ራደብን። በቴሌቪዥን መስኮት ያየናቸው፣ በቦታው በአካል ተገኝተን የተመለከትናቸው ናቸው። የሁላችንንም ስሜት የዘበራረቀ ልባችንን ያራደ ምስል ነበረ ሲመላለስ የዋለው ብፁሕ አባታችን ወዳጃቸውን ወንድማቸውን ጓደኛቸውን እንዳጡ አይናቸው ይመሰክራል። ፊታቸው ያዘለው ሐዘን ምስክር ነው። የዓለም መገናኛ ብዙሃን የሀገሪቱ የሚዲያ ተቋማት ሲቀባበሉት፣ ሲያንሸራሸሩት የዋሉት ይህንኑ ምስል ነው። በብፁዕ አባታችን ምስል ውስጥ ግን ብዙ ነገር ታዘብያለው። ዛሬ እውን በእስልምና እምነት ተከታዮች ዘንድ ትልቅ ቦታ ያላቸው በሌሎቻችንም የሃይማኖት ተከታዮች ዘንድ የመወደድ ጸጋ የታደላቸው ተቀዳሚ ሙፍቲ ሃጂ ኡመር ኢንድሪስ ከትላንት አመሻሽ ጀምሮ የሞት ዜናቸው ሲሰማ ብዙዎቻችን ነበር የደነገጥ ነው የድነዋል። መልካም ዜና ሰምተን ሳንረጋጋ ነበረ የሞት ዜናቸውን የሰማ ነው። ታዲያ ዛሬ በአስክሬን ሽኝትና በቀብር ስነ ስርዓታቸው ወቅት የታየው የደስታም የሐዘንም ድባብ ነበረ። ሐዘኑ አባታችንን በማጣታችን ልባችን ውስጥ የተሰነቀረው የተሸነቆረው ሐዘናችን ሲሆን ደስታው ግን አንድነታችን የታየበት የሃይማኖት ልዩነታችን ጠቦ በአንድነት የቆምንበት ከአጀንዳ ተቀባይነት ወጥተን ሁላችንም በአንድ ያነባንበት የዛሬው የቀብር ስነስርዓትና የአስክሬን ሽኝት ፕሮግራም ነበር። ይህ በተለያዩ የማህበራዊ ሚዲያዎች ላይ የወጡት ህዝቡን እንደ ጎርፍ ሲሄድ ያሳዩት ምስሎች ናቸው። እነዚህ ምስሎች ለታሪክ ይቀመጡ። እነዚህ ምስሎች ምስል ብቻ አይደሉም፣ ዜናም ብቻ አይደሉም። አንድነታችንን የምናሳይበት ሁለንተናዊነታችንን የምንመሰክርበት ምስሎቻችን ናቸው እነዚህ ምስሎች። የነገር ገመዳቸውን ገምደው ሊያባሉ ለተዘጋጁ ኃይሎች እነሆ እኛ አንድነን የምንልበት ምስል ነው። ዛሬ ዛሬ በኢትዮጵያ እንዲህ በአንድነት መቆም እየራቀን የመጣበት ጊዜ ነው። ዛሬ ሃጂ ቆመው አንዳርገውን፣ ሞተውም አንዳርገውን አለፉ። ለኚህ ታላቅ አባት ታዲያ ሰው ብቻ አይደለም ተፈጥሮም አልቀሶላቸዋል። እንኳን ሰው ሰማዩም አለቀሰላቸው ይሁላችሁ። በተለምዶ ጥቅምት ወር ብርድ እንጂ እምብዛም ዝናብ አይታይም። ይኸው ክቡር አባታችን ተቀዳሚ ሙፍቲ ሃጂ ኡመር ኢንድሪስ በስጋ ተለይተውን ቅድስት ነፍሳቸው ወደ ጀነት ክብር፣ ስጋቸው ደግሞ ወደ ምድር በሚመለስበት በዚህ ቀን ሰማዩ አለቀሰ ሰማዩ ተቀዶ እምባውን አፈሰሰ። ዝናቡ ዘነበ። እኔ በሄድኩበት ወይም ክብር አስክሬናቸውን ለመሸኘት በተዘጋጀበት ቦሌ ሚሊኒየም አዳራሽ አካባቢ ሙቀት እየተቀላቀለበት ከባድ ዝናብ ነበረ። ዝናቡ ዘነበ ሳይሆን ለክቡር አባታችን ሰማዩ አለቀሰላቸው ብዬ ለውስጥ የነገርኩት። እውነት ለመናገር እኔ ካለውበት እምነት አንድ ትልቅ ሊቃ ጳጳስ በሕይወት የተለየ ያህል ነው የተሰማኝ። አፌ ላይ ብፁዕ አባታችን የሚል ቃል አስር ይመላለሳል፣ ይመጣልኛል። ብፁዕ አባታችን ማለት በኢትዮጵያ ኦርቶዶክስ ተዋህዶ ዘንድ በመንበረ ፓትርያርክ ላይ ያሉ፣ በጵጵስና ያሉ፣ በሊቃነ ጳጳሳት ደረጃ ያሉ የሚጠሩበት የክብር ስም ነው። ለአባታችንም ብፁ አባታችን የሚለው ቃል ሁሌም አፌ ላይ ይመላለስብኛል። በሚሊኒየም አዳራሹ የሽኝት ስነ ስርዓት ጊዜ ልጃቸው የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢንድሪስ የእኛ ብቻ ሳይሆኑ የሁሉም ኢትዮጵያዊ አባት ነበሩ ሲል ልብ የሚነካ ንግግር ተናገረ። የሀጂ ኡመር ልጅ አቶ መሀመድ ኡመር በቤተሰቡ ስም ባስተላለፈው ልብ የሚነካ መልእክት አባታችን የእኛ አባት ብቻ አይደሉም፣ የሁሉም ኢትዮጵያዊ አባት ናቸው ሲሉ የሙፍቲውን ሁለንተናዊ አባትነት መስክሮላቸዋል። በተጨማሪም መላው የኢትዮጵያ ሕዝብ ለታላቁ አባት ያለምንም ልዩነት ያሳየውን ፍቅርና ክብር በታላቅ አድንቆት አመስግኗል። በማህበራዊ ሚዲያ በርካቶች ዘለግ ያለ ጽሁፍ ሲጽፉ ውሏል። የአባታችንን ሐዘን የሚተርኩ ጽሁፎች ሳነብ ያለው ካነበብኳቸው ጽሁፎች ለእኔ ከልቤ የታተመውን የጋዜጠኛ መስከረም ጌታቸው ጽሁፍ ነው። ጋዜጠኛ መስከረም በጽሁፏ ላይ አገር ጥቁር አትልበስ ብላ ርዕስ ሰጥተዋለች። ታዲያ በጋዜጠኝነት ዘመኗ ከሃጁ ጋር ስለነበራት ቆይታ እንዲህ በወፍ በረር በትውስታ በትዝታ ወስዳ አሳይታናለች። ቃለመጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ አመታት አልሆነኝም። ገና አዲስ ማይክያዥ ነበርኩ። የእስልምና እምነት ተከታዮች በዓል ነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን። ሌሎች አባቶችን ሰብስበውም ተቀበሉ። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱ ስርዓት መጠበቅ፣ ህግጋትን ማክበር የግዴታ ግዴታ መሆኑ ብቻ ሳይሆን ስህተት ብንፈጥር በተቋሙም ሆነ በግል የሚመጣውን ጫናና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት እኔ የእምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲ ላለሁ እቀመጥና እንደገና እንዲህ መቀመጥ የለብኝም እንዴ? ብዬ እነሳለሁ። ደግሞ እንደገና እቀመጣለሁ። የእርሳቸው ግርማ ሞገስ ደግሞ እንዲሁ ብርድ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሆኜ ላለመታየት ተጨነቅኩ። ይህንን የውስጤን ገልጠው ያዩት ሀጂ ጠሩኝ። ፈገግ ብለው ቀስ ባለ ድምፅ እንዲህ አሉ። እዚህ ያሉ ሁሉም አባቶች ናቸው እዚህ ያሉ ሁሉም አባቶችሽ ናቸው። የለበሽውም ሁሉ አክብሮትሽን ያሳያል። ልጃችን ስለ መጣሽ ደስ ብሎናል። ሳትጨነቂ ያሰብሽውን ጀምሪ፣ ያሉኝ የኔ አባት ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነፃነቴን ሳገኝ፣ በቃ እንዴት አይነት ፕሮግራም ሰራን መሰላችሁ። ደግሞ ሌላ ቀን ደግሞ ሌላ ጊዜ እንደገና አገኟቸው። እንደ ሚዲያ ሰው እድለኛ የለም እኮ። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል። ብዙ የሚናገሩ ባይሆኑም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ የመከሩን ብዙ ነው። አንዳንድ ሰዎች አሉ፣ የእናንተ ሃይማኖት አባት ባይሆኑም የራሳቸው እየመሰሏችሁ ማግኘት፣ ማማከር፣ በሳቸው መገሰጽ የምትመኟቸው ሀጂ ሙፍቲ እንዲያነበሩ ሰውነት በእግሩ ቆሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከልል ሳይሆን አፍርሶ የሚያገናኝ ልዩነት የምንሰብክበት ሳይሆን ሰው መሆንን የምናስተምርበት መሆኑን አሳይተውናል። በ2017 ዓ ም መስከረም ሚዲያን ከፍቼ እንግዳዬ ለማድረግ ብዙ ሞክሬ ነበር። እየደከማቸው ነው በሚል በዙሪያቸው ያሉ ሰዎች አላገናኙኝም። ግን ምጠይቃቸው ብዙ ነበረኝ ነበር። ነበር ተቀዳሚ ሙፍቲ ሃጂ ኡመር ኢንድሪስ ስለ መከሩኝና ስለ አስተማሩኝ ነገር ሁሉ አመሰግኖታለሁ። ዛሬ ብዙ ጽፌ ለመሰክርሎት ብመኝም ቃላቶች ደከሙብኝና፣ ተኩድ ሀገር ጥቁር ለብሳ ታለቅስ። የጎደለባትን ያጣችውን የምታውቀው እሷ ናት። አባቴ ፈጣሪ ነፍሶትን በሰላም ያሳርፍልን። ስትል ጋዜጠኛ መስከረም ጌታቸው ሐዘኗን በማህበራዊ ድረ ገጿ አስተላልፋለች። በሚሊኒየም አዳራሹ የሽኝት ሥነ ሥርዓት በተለያዩ የማኅበራዊ መስተጋብሮች ላይ በርካታ ታዋቂ ግለሰቦች በርካታ ሰዎች በአባታችን ሐዘን የተሰማቸውን ሲገልጹ ውለዋል። አቦልስትሪም ለአባታችን ፈጣሪ ጀነትን ያወርስልን ዘንድ እየተመኘን ለቤተሰቦቻቸው ለእስልምና እምነት ተከታዮች መጽናናትን እየተመኘን ለኢትዮጵያ ሕዝብ ሁሉ መጽናናትን እየተመኘን ዛሬ ስለ ሐጂ ያዘጋጀነውን ይህንን ፕሮግራም በዚሁ አበቃን። ሰላም።